ሰላምና ጤና ይስጥልኝ። ውድና የተከበራቸው የቻናል ቤተሰቦች እንደምን አላችሁ? የኢትዮ ማርኬት ነው። በዚህ ቻናል እንግዲህ የተለያዩ መኪናዎች እንዲሁም ቤቶች ሽያጭ የመጋዘን ኪራይና ሽያጭና የተለያዩ የገበያ እቃዎችን ወደ እናንተ ዋጋቸውን እያደረስ እንገኛለን። ዛሬ እንግዲህ ለኪራይ እየቀረቡ በርካታ መጋዘኖችን ወደ እናንተ ይዤ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉም ቪዲዮንም ላይክ በማድረግ አጋርነታችሁ እንድትገልጹ በአክብሮት እጋብዛለሁ። ወደ መጀመሪያው መረጃ የሰልፍ አዲስ አበባ ቃሊቲ አጠቃላይ የቦታ ስፋት 3000 ካሬ ሜትር ነው። የመጋዘን ስፋት 1500 ካሬ፣ ኤሌክትሪክ 400 ኪሎዋት፣ ዋጋ 600 ሺ ነው። ድርድር ይኖረዋል። ሁለተኛው እዚሁ አዲስ አበባ ቃሊቲ አጠቃላይ የቦታ ስፋት 2500 ካሬ ነው። የመጋዘን ስፋት 1200 ካሬ፣ ኤሌክትሪክ 100 ኪሎዋት፣ ዋጋ 550 ሺ ይባላል። ሶስተኛው አዲስ አበባ ቃሊቲ አጠቃላይ የቦታ ስፋት 2500 ካሬ ነው። የመጋዘን ስፋት 1400 ካሬ ቢሮ ጂ ፕላስ 1 አለው። መብራት 100 ኪሎዋት አለው። ዋጋ 600 ሺ ድርድር ይኖረዋል ለሚቀርብ ። አራተኛ አዲስ አበባ ቃሊቲ ነው። አጠቃላይ የመሬት ስፋት 2000 ካሬ የመጋዘን ስፋት 1800 ካሬ ቢሮ አለው። መብራት 315 ኪሎዋት ዋጋ 1 ሚሊዮን። አምስተኛ አዲስ አበባ ቃል አጠቃላይ ያጠቃላይ የመሬት ስፋት 3800 ካሬ ነው። የመጋዝን ስፋት 1500 ካሬ ቢሮ ያለው መብራት 630 ኪሎዋት አለው። ዋጋ 15 ሚሊዮን ብር ይህም ድርድር አለው። ስድስተኛ ዓለም ገና አሸገር ሲቲ ጠቅላላይ መሬት ስፋት 2300 ካሬ የመጋዝን ስፋት 1400 ካሬ ነው። ቢሮ ጅ ፕላስ ዋን አለው። መብራት 400 ኪሎዋት አለው። ዋጋ 370 ድርድር ይኖረዋል። ሰባተኛ ዱከም አካባቢ ጠቅላላ የመሬት ስፋት አራት ሺ ካሬ ነው። የመጋዘን ስፋት አንድ ሺ ካሬ ነው። መብራት 315 ኪሎዋት ቢሮ አለው። ዋጋ 400 ሺህ ብር ነው። ስምንተኛ ፉሪ ሸገር ሲቲ ጠቅላላ የመሬት ስፋት 5000 ካሬ ነው። የመጋዘን ስፋት 2500 ካሬ መብራት 630 ኪሎዋት ዋጋ 1 ሚሊዮን ብር ዘጠነኛ ገላን ሸገር ሲቲ ጠቅላላ የመሬት ስፋት 3 ሺ ካሬ መጋዘን አንድ ሺ ካሬ ላይ ያረፈ ነው። መብራት 315 ኪሎዋት ቢሮ እጅ ፕላስማና ለው ዋጋ 450 ሺ ብር ነው። አስረኛ ገላን ሸገር ሲቲ ጠቅላላ የመሬት ስፋት 4 ሺ ካሬ ነው። መጋዘን 1650 ካሬ ላይ ያረፈ ነው። መብራት 400 ኪሎዋት ቢሮዎች አሉት። ዋጋ 500 ሺ ነው። 11ኛ ገላን ሸገር ሲቲ ጠቅላላ የመሬት ስፋት ሶስት ሺ ካሬ ነው። የመጋዘን ስፋት አንድ ሺ ካሬ ነው። መብራት 315 ኪሎዋት ቢሮ ጂ ፕላስ ዋን ዋጋ 370 ሺ ብር ነው። 12ኛ ቃሊቲ አዲስ አበባ ጠቅላላ የመሬት ስፋት 4050 ካሬ ነው። የመጋዘን ስፋት 2500 ካሬ ነው። መብራት 630 ኪሎዋት ነው። ቢሮዎች አሉት። ዋጋ 17 ሚሊዮን ብር ድርድር አለው። 13ተኛ ቃሊቲ አዲስ አበባ ጠቅላላ የመሬት ስፋት 10 ሺ ካሬ ነው። የመጋዘን ስፋት ሁለት ሺ ካሬ መብራት 630 ኪሎዋት ዋጋ 22 ሚሊዮን ብር። 14ተኛ ሰበታ ሸገር ሲቲ ጠቅላላ መሬት ስፋት 3 ሺ ካሬ መጋዘን 1 ሺ ካሬ ላይ ያረፈ ነው። መብራት 315 ኪሎዋት ቢሮና መኖር ያለው የከርሰ ምድር ውሃ አለው ዋጋ 280 ሺህ ብር ነው። 15ተኛ ሰበታ ሸገር ሲቲ ጠቅላላ መሬት ስፋት 15 ሺ ካሬ የመጋዘን ስፋት 4500 ካሬ ነው። መብራት 630 ኪሎ ዋት አለው ቢሮ ጅ ፕላስ ዋን አለው ዋጋ 15 ሚሊዮን ብር። 16ኛ ገላን ሽግር ሲቲ ጠቅላላ የመሬት ስፋት 10 ሺ ካሬ ነው። የመገዝ ስፋት 4500 ካሬ መብራት 630 ኪሎ ዋት ቢሮዎች አሉት ዋጋ 17 ሚሊዮን ብር ይባላል። የተከበራችሁ የቻናላችን ቤተሰቦች፣ በዚህ ቻናል እንግዲህ የተለያዩ የማርኬት የገበያዎች እቃዎችና እንዲሁ የሚከራዩ የሚሸጡ መኪናና ቤቶችን ወደ እናንተ እናደርሳለን። ኮንዶሚኒየም ቤት ኪራይ ሽያጭ፣ እንዲሁም ጂ ፕላስ መኖሪያ ቤት ኪራይና ሽያጭ፣ ኤል ሼፕ ኦር ቪላ ቤት ሽያጭና ኪራይ፣ ባዶ ቦታ መሬት ሽያጭ፣ የመጋዘን ኪራይ ሽያጭ፣ የመኪና ኪራይ ሽያጭ፣ አፓርታማ ቤት ኪራይ ሽያጭ፣ የህንፃ ኮሜርሻል ሽያጭ፣ ተጨማሪ ሌሎችን በርካታ አገልግሎት በዚህ ቻናል ላይ ታገኛላችሁ። እናንተም ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነታችሁ እንድትገልጹ ጋብዛለሁ። በቀጣይም እንግዲህ የተለያዩ እንደዚሁ መረጃዎችን ወደ እናንተ እመጣለሁ። እስከዚያ መልካም ጊዜ ይሁንላችሁ።